የከተማዋ ውበት ለነዋሪዎቹ ደግሞ ጥሩ የመዝናኛ አማራጭ ነው። የወንዝ ዳር ልማት በሀገራችን እየተገነቡ ካሉ ግዙፍ ፕሮጀክቶች ውስጥ አንደኛው ነው። ሰላም ጤና ይስጥልን ተመልካቾቻችን፣ ከፋና ሚዲያ ኮርፖሬሽን ግንባታ ላይ ትኩረቱን የሚያደርገው ሳምንታዊው የውሃ ልክ መሰናዷችን ተጀምሯል። በዛሬው የውሃ ልክ መሰናዷችንም የተለያዩ ጉዳዮችን ይዘናል። ቀዳሚው መሰናዷችን እይታ ነው። በእይታ የወንዝ ዳር ልማትን ትኩረት አድርገናል። የወንዝ ዳር ልማት ከዲዛይን ጀምሮ ምን አካቷል የሚለውን በስፋት የምናይ ነው የሚሆነው። ፕሮግራሙን እየመራው ስመኝ ስዩም ቆይታ አደርጋለሁ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። አሁን የምንገኘው በመቀጠያ አካባቢ የወንዝ ዳር ልማት ነው አስጎብኛችንን አግኝተናቸዋል አርክቴክት ሱራፌል ታደሰ ይባላሉ ከእሳቸው ጋር ደግሞ ቆይታ የምናደርግ ነው የሚሆነው ጤና ይስጥልኝ እግዚአብሔር ይመስገን ደህና ደህና አሁን የምንገኘው እንግዲህ የመቀጠያና አካባቢ የወንዝ ዳር ፕሮጀክት ውስጥ ነው ይህ ፕሮጀክት ምን ያህል ስፋት አለው እርስዎስ የዚህ ፕሮጀክት ሀላፊነት ምን ይመስላል እሺ አመሰግናለሁ ሱራፌል እባላለሁ አርክቴክት ነኝ የዚህ የእንጦጦ ተነስቶ በፍሬንድሺፕ ፓርክ አድርጎ ፒኮክ የሚደርሰው የቀጨኔ ወንዝ ዳርቻ እና ወንዝ ዙሪያ ልማት አማካሪ ወይም ኮንሰልታንት ነኝ። ፕሮጀክታችን የዚህ ከእንጦጦ በፍሬንድሺፕ ፓርክ አድርጎ ፒኮክ የሚሄደው 21 ኪሎ ሜትር ርዝመት ያለው በ2 ሳይድ ስናሰላው 42 ኪሎሜትር በቀኝና በግራ ርዝመት ያለው በአጠቃላይ ደግሞ በኤሪያ ከቨሬጁ ከሺህ ሄክታር በላይ ስፋት ያለው የወንዝና ወንዝ ዳርቻ ልማት ፕሮጀክት ላይ እንገኛለን። እንደ ከሀሳቡን እነሳና የወንዝ ዳር ልማት ምን ማለት ነው? የወንዝ ዳር ልማት እንግዲህ ሀሳቡ ብዙ ነው። ትርጉሙም ዘርፈ ብዙ ትርጉም ነው የሚኖረው። ምክንያቱም የወንዝ ዳር ልማት የሚያመጣቸው ጥቅሞች አድቫንቴጆች ዘርዝረን የምንጨርሳቸው አይደሉም። መሰረታዊ ጥቅሙ የተጎዳ አካባቢን ማከም፣ ጤናማ ኢንቫይሮንመንት መፍጠር፣ ለጤናማ ሰዎች ምቹ የሆነ የመኖሪያ ስፍራ እስተብሊሽ ማድረግ ነው። እነዚህ የምታዩቸው በእግራችን የሚታየው ወንዝ በሙሉ የቆሻሻ ወይም የሲዌር ሽንት ቤት ማስወገጃ የነበሩ ናቸው። ከአንድ ዓመት በፊት ይሄኛ የቆምንበት አካባቢ በሙሉ በርካታ የሽንት ቤት ጉድጓዶች የነበሩበት በምንም ተአምር ፓምፕ ተደርገው በመኪና መወሰድ የማይችልበት ሴናሪዮ የነበረው ነው። አንዱ የወንዝ ዳር ፕሮጀክት ካመጣቸው ፋይዳዎች መሀል ዋነኛው ቆሻሻን ወደ ወንዝ ዳር እንዳይገባ መከላከል፣ በካይ ፈንክሽኖችን ከወንዝ ዳር ማንሳት፣ በዛው ልክ ደግሞ እነዚህን የወንዝ ዳሮች ከዛን አይነት ጥፋት ቀይሮ እንደዚህ የሚያምር ወክ የምናረግበት ለማህበረሰቡ መንቀሳቀሻ መዋያ፣ ለትላልቅ ሰዎች ቁጭ ብሎ አዛውንቶች የሚጫወቱባቸው ስፔሶች ኢንትሮዲስ የተደረገበት ሰፊውና የመጀመሪያው የፕሮጀክቱ ቀጠና ውስጥ እንገኛለን። መልካም፣ ይሄ የእግረኛ መንገድ ነው አይደለ? አሁን እየሄድንበት ያለው እንዴት ተሰራ፣ ከምን ከምን ገባ ተሰራ የሚለውን ብናነሳ በጣም ጥሩ። ወደ ግንባታው ስንመጣ እንደሚታወቀው ብዙ አይነት የእግረኛ መንገድ መስሪያ ዘዴዎች አሉ። ሙሉ በሙሉ በኮንክሪት መስራት ይቻላል። በታይል መስራት ይቻላል። በአሸዋ ኮምፓክት ተደርጎ መስራት ይቻላል። በድንጋይ መስራት ይቻላል። አስፋልትም ሊሆን ይችላል። ከነዚህ ሁሉ ግን ሰስተነብል ወይም ደግሞ ለአካባቢው ጥሩ ተብሎ የሚታመንበት የሞጁላር ወክወይ የምንለው ላይ ነው የምንገኘው። ብሩም ፊኒሽድ ነው፣ እንዳያንሸራትት ብሩሞች አሉት፣ ቅርጾች አሉት ሰዎች እንዳይንሸራተቱ። ከዛ በተረፈ ግን ሁል ጊዜ በመሀሉ 10 10 ሳንቲም ክፍተት ኖሮት አረንጓዴ እንዲለብስ ይደረጋል። ይህ አንዱ ትልቅ ኢኮሎጂካል ጥቅሙ፣ ዝናብ ይዘንባል። ከዚህ የተንደረደረ የሚመጣ ውሃ እዚህ ያርፍና በዚህ ውስጥ ፐርኮሌት አድርጎ ወደ ወንዛችን ይገባል ማለት ነው። ስለዚህ አንዱ ሰስተነብል ወይም አካባቢን ያማከለ ጥናት የሚባለው እንደዚህ አይነት ጥናት ነው። ስለዚህ ይሄ የሞጁላር ወኮያችን ነው። በላይ የምናየው ደግሞ አስፋልት አለን። የሳይክልና የእግረኛ መንገድ ኦል ደ ዌይ የሚሄደው ከዚህ ከላይ የምናገኘው አስፋልት ነው። የወንዝ ዳር ልማት ምን ምን ነገሮችን አካቷል? ከዲዛይኑ ጀምሮ ምን ምን ነገሮች እንዲካተቱ ተደርጎ ነው የተሰራው? ከዛ ከንጦጦ ሀይኪንግ ውሃዋ ከምትነሳበት ምንጭ ቦታ ጀምሮ አንድ ሰው በእግሩ ፒኮክ ፓርክ መድረስ ይችላል ምንም አይነት ትራፊክ ሳያገኘው ከመኪና ነጻ ሆኖ ከዚህ ተነስተን ደግሞ በሳይክል ሙሉ በሙሉ ፒኮክ ደርሰን ዞረን በባዶ በኩል መመለስ እንችላለን። አንዱ ትልቁ አክሰስ ነው። በርካታ ሰዎች ጧት ጧት ብታዩ ይህንን መንገድ ተከትለው ወደ ስራቸው ይሄዳሉ። ተማሪዎች በብዛት ይጠቀሙበታል። አንዱ ጥቅሙ ይሄ ነው፣ መንገድ ኢንትሮዲዩስ አድርጓል። ሌላው ይህንን ወንዝ ዳር ፕሮጀክት ስትመለከቱ ከዚህ ከንጦጦ ፓርክ ይዝ እና ይህንን ወንዝ ዶ የቀጨኔ ወይም ዘላቂ ማረፊያ ስፍራን ይይዛል። ትልቅ ግሪን አካል ነው። የከተማ ግሪን ኢንፍራስትራክቸር አንዱ አካል የሆነውን የቀጨኔ ቀብር ስፍራን ይይዝ እና በሱ በኩል አድርጎ ደግሞ ወደ ታች እነ ፍሬንድሺፕ ፓርክን ከላይ ደግሞ የኮሪያ ዘማቾች ፓርክን ይዞ ፍሬንድሺፕ ፓርክን ያደርግና የጊዮንን ሆቴል መስቀል አደባባይ ጀርባ ያንን ይዞ በስጢፋኖስ ድልድይ ስራ አድርጎ ፒኮክ ፓርክን ያገናኛል ስለዚህ አንዱ የተለያዩ ግሪን ኤሪያዎችን ኮኔክት የሚያደርግ የአረንጓዴ ቤልት ነው እነዚህ የተተከሉ በርካታ የፍራፍሬ ዛፎች አሉ ኢደብል ፍሩትስ እነዚህ በሙሉ ካደጉ እንግዲህ ከ 10 ዓመት በኋላ ድራማቲካሊ ዴንስ የሆነ መሀል ከተማውን የከተማው እምብርት የምንለውን ፒኮክ ፓርክን ከከተማው ሳንባ ወይም ደግሞ እንጦጦ የሚያስተሳስርልን ትልቅ ቼንጅ ይኖረናል ማለት ነው ሌላው አሚኒቴዎች አሉ፣ በርካታ ለማህበረሰቡ ለአካባቢው ህዝብ የሚያገለግሉ እዚህ ከማዶ የምታዩቸው ሁለት ህንፃዎች ለምሳሌ የገበያ ማዕከላት ናቸው። ይህ አካባቢ በሸክላ በሽመና ስራ የታወቀ ነው። ስለዚህ ይሄን የሸክላና የሽመና ስራዎች ሰዎች የአካባቢው ሰው አምጥተው የሚሸጡባቸው ባለ ሁለት ወለል ሁለት ህንፃዎች ከዚህ ከላይ ታያላችሁ። እዚህ በቀኝ በኩል የምታዩት የማደያ የቻርጂንግ ስቴሽንና ሌሎች ፋሲሊቲ የሚሰጥ በፐብሊክ ፕራይቬት ፓርትነርሽፕ እየለማ ያለ ቦታ ነው። እንዲህ አይነት ቻርጂንግና ማደያዎች ሌላም የተለያየ ቦታዎች ላይ ያሉ። ሌላው እዚህ መግቢያችን ላይ የምታዩት ከማዶ አይነት ሳይኔጆች እየተሰሩ ነው። ሰዎች ገብተው የት ነው ያለሁት፣ የት ድረስ ይወስደኛል ይሄ መንገድ፣ ምን ያህል ርቀት አሉ የሚለውን መረጃ አሁን በሙሉ እየተተከሉ ያሉ የማስታወቂያ ወይም ሳይኔጅ የምትንላቸው ሳይኖች አሉ። ወንዝ ዳር ልማት ሲባል አካባቢውን መቅረጽ ማሳየት ይኖርበታል። እዚህ ከማዶ የምታዩት ግድግዳ ላይ የተሰራ የአርት ስራ የፖተሪን ወይም የሸክላ ስራን አመጣጥና አካሄድ የሚያሳይ የአርት ወል ነው። አካባቢው ሰዎች ይህንን የሸክላ ስራ ሲያዩ የማንነት የባለቤትነት ስሜታቸው ይጨምራል። እኛም ይህን አካባቢ የምናውቀው በሸክላ ስራው ስለሆነ ያንን የሚያሳዩ የሸክላ ስራዎች እዚህ አትክልት ተተከለበትን ካየሽ፣ ዓላማው አፈሩ እንዳይንሸራተት መያዝ ነው። ቅርጹን ግን አካባቢውን እንዲመስል አድርገን አሰራ ነው። እዚህ በማዶም የምታዩት ይሄ ገንቦ የውሃ ሪዘርቨር ነው። ከዚህ ከወንዝ ውስጥ ውሃ ፓምፕ ይደረግና ውሃ እዛ ውስጥ ይይዛል። ውሃው ግን ከዛ ገንቦ ይወርድና ታች ካረፈ በኋላ ሰርኩሌት ያደርጋል። ይሄ ውሃ ግን ለማጠጫ ለአካባቢው የምንጠቀምበት ሪዘርቬር ነው። የወንዝ ዳር ፕሮጀክት ሲሰራ በፍጹም ተፈጥሮን እንዲያበላሽ አይመከርም። በተለይ ወንዝ ውስጥ ያለውን ካራክተር አንዳንድ ሰዎች ወንዝ ዳር ስራ ማለት ግራና ቀኙን ሙሉ በሙሉ መገንባት መስሏቸው የሚስሉት አሉ። እና ያ ሳይሆን ተፈጥሯዊ ሴቲንጉን በሙሉ እዚህ እንደምናየው ጠብቀን የመሸርሸር አደጋ የሌለበት ቦታ ከሆነ ግሪኑ እንዳለ አይነካም። ይሄ ነው ኢኮሲስተሙን፣ ሀቢታቱን፣ ወንዙን ህይወት እንዲኖረው የሚያደርገው። የዛሬ ዓመት ስንመጣ እዚህ ወንዝ ውስጥ ማድረስ አይቻልም ነበር። ስለዚህ የምንፈልገው አንዱና ትልቁ ዓላማ የዚህ ወንዝ ህይወት እንዲመለስ ነው። ግብአታቸውን ማንሳት ብንችል ከምን ከምን ተሰሩ፣ በተለይ ጥራቱን ለመጠበቅ ዘላቂነቱን ለመጠበቅ የተጠቀማችኋቸው ቴክኖሎጂዎችም ካሉ እነሱን ብናነሳ። የመንገድ ስራን ወይም ድልድዮችን ስናነሳ ለመኪና አገልግሎት የሚውል ድልድይ ስታንዳርዱን ጠብቆ የመኪና ሎድ መሸከም ስላለበት እሱ ሳይንቲፊካሊ በሙያው ኤክስፐርት በሆኑ ሰዎች ዲዛይን ተደርጎ ትላልቅ ኮንትራክተሮች ተቋራጮች ናቸው እየገነቡ ያሉት አዲስ አበባ መንገዶች ባለሥልጣንም ሙሉ ፕሮጀክቱን የተከታተለ ያሰራል፣ መንገድና ድልድዮቹን። ስለዚህ የሚቻለውትን ማቴሪያልስ በሙሉ ሎካሊ አቬላብል ከሆነ ማቴሪያል። ይሄ የምታዩት የእርከን ስራ ነው። እርከን ወይም ኮንሶ የምንላቸው የኮንሶ እርከን ግንባታዎች ናቸው። ይሄ እዚህ ላይ የዘነበ ውሃ በሙሉ ይሄ ግንብ ቢሆን ግንቡን አሳብጦ ገፍቶ ለማፍረስ ይጠራል ብረት ስለሚያደርግ ወይም ውሃ ቮሊዩም ሲጨምር፣ ይሄ ግን ውሃው እዛ ውስጥ ገብቶ ፐርኮሌት አድርጎ ተጣርቶ በዚህ ውስጥ እንዲወጣ ያደርጋል። ይሄም ወደ መሬት ይመልሰዋል። ይሄንን በሙሉ ሲል አድርገ ነው። ዝናብ ውሃ ሮጦ የሚገባ ከሆነ አመት ሙሉ እርጥበት አይኖረው። እዚህ ጋ ግን አሁን የምናጠጣው ውሃ ሳሩ ከሚፈልገው በላይ ያለው በሙሉ ፐርኮሌት አድርገው ቀስ ብሎ ወንዛችን ውስጥ ይመጣል ማለት ነው። ከሰላሳ በላይ የሚሆኑ የውሃ ማቆሪያዎች ገንብተናል። ይሄ አንዱ ወንዝ ውስጥ ያለ ብዝሃ ህይወት። ይሄ ከባድ ቁልቁለት ያለው ወንዝ ስለሆነ እዚህ ውስጥ ምንም አይነት ህይወት ሰርቫይቭ ለማድረግ ይቸገራሉ። ከውሃው ፍጥነት ይዟቸው ጠርጎ ስለሚሄድ አንደኛ ለነሱ መኖሪያ መቆያ እንዲሆን፣ ወፎች ውሃ መጠጣት ቢፈልጉ ከሚሮጠው ውሃ ሳይሆን ካረፈ ውሃ ላይ ነው መጥተው የሚጠጡት። እሱን ባህሪ እንዲፈጥር ብለን በግንባታ የሰራ ናቸው ቼክ ዳምስ ወይም ውሃ ማቆሪያዎች አሉ። እነዚህ ውሃውን ይይዙልንና ለዚሁ አካባቢ ማጠጫም እሱ እንጠቀመዋለን ማለት ነው። ስፖርት በዘመናዊ ህይወት ጂም ውስጥ አይደለም፣ አውትዶር ኦፕን ኤር ላይ ነው የሚሰራው። እዛ ማዶ ቅድም አይታችሁ ከነበረ አላውቅም በአትሌቶች የተሰራ ሞኑመንት ስካልፕቸር አለ። ይሄ አካባቢ በጣም ታዋቂ ነው። ከፍተኛ አልቲቲዩድ ላይ ስላለን አትሌቶች ለስፖርት ይፈልጉታል። ስለዚህ ማህበረሰቡም ይሄንን መንገዶች ተጠቅሞ ኤክሰርሳይዝ አድርጎ እንዲመለስም አንድ እድል ይሰጠዋል። ግራና ቀኝ ሙሉ በሙሉ እስከ ፒኮክ እስክንደርስ ድረስ ኢቬኩላር መንገዶች አሉ፣ ለአደጋ ጊዜ መኪና የሚገባበት ለማንኛውም ጊዜ የሚያገለግሉ መንገዶቹ ግራና ቀኝ አሉ። መንገዱ ግን አቅፎልን የያዘው በአምስት ዞን ነው። ይህም ፕሮጀክት የሚከፈለው ዞን አንድ የምንለው ውሃ ውስጥ ያለ ስራ አለን ዞን ሁለት ብለን የመከላከያ ግንብ ስራዎች አሉ። ዞን ሶስት የምንላቸው ደግሞ እነዚህ ግሪነሪዎቹ አሉ። ለውሃው ኢምፖርታንት የሆነው ተመጋጋቢ ስለሆነ ግሪንና ውሃው ዞን ሶስት የምንለው እሱ አለን። ዞን አራት ደግሞ የመሰረተ ልማት ስራዎች አሉ። እነዚህ የምታዩቸው መብራቶች፣ ሌሎች የዳታ ኬብልስ በሙሉ የተዘረጉለት አክሰሱ ዞን አራት አለን። ዞን አምስት የምንለው ደግሞ ወንዙን ዳር ይዞ ያለ ወደፊት የሚመጣ ዴቨሎፕመንት ነው። እነዚህ የምታዩቸው ቤቶች ዞን አምስት ናቸው። የወንዝ ዳር ሲባል የመሬት አቀማመጡ ይኖራል እና ከግንባታው ጋር ከልማቱ ጋር እንዴት አዋሃዳችሁት? አንዱ ትልቁ ቻሌንጅ ወንዝ በራሱ መስራት የትም ቦታ ቢሆን ወንዝ ስለሆነ ውሃ ስላለው፣ በተለይ ደግሞ ቆሻሻ ስለነበረ የስዌር ስለነበረ ወንዝ በባህሪው መስራት ከባድ ስራ ነው። ከዚህ በተጨማሪ ግን ይሄ ወንዝ ከንጦጦ ተራራ ተነስቶ መሀል ከተማ ፍልውሃ አካባቢ እስኪደርስ ድረስ 500 ሜትር ተምዘግዝጎ ይወርዳል። 500 ሜትር የሚምዘገዘግ ውሃን ኮንትሮል ማድረግ ከባድ ነው። ስለዚህ ይሄ 500 ሜትር ተምዘግዝጎ የሚወርድ ውሃ ደግሞ ግራና ቀኙን በቻለው አቅም እየሸረሸረ ነው የሚሄደው ጉልበት ስላለውና ስለሚሮጥ። አንዱ ትልቁ ቻሌንጅ እሱ ነበር። ይሄንን ስሎፕ ከ75% ያላነሰ ስሎፕ ነው ያለው። በዚህ መሀል እግረኛ መንገዶች፣ የሳይክል መንገድ ኢንትሮዲዩስ ማድረግ አንዱ ከባዱ ፈተና የነበረበት ሁኔታ ነው ያለው። እሱን ግን በምን ተወጣ ነው አንዱ ቅድም ኤክስፕሌን ባደረግኩት በነዚህ የኮንሶ እርከን ስራዎች አንድ ከባድ ዳገትን አንድ ሶሉሽን ከመስጠት በርካታ የተባበሩ ትናንሽዬ ግንቦች ገንብቶ ወይም እነዚህን ገንብቶ መቆጣጠር ይቻላል። ሰስተነብልም የሚያስብለው ልማቱን የዚህ አይነት ግንባታ ስራ ስለሆነ ማለት ነው። በጣም ቻሌንጂንግ ነበር። መኪና የማሽን አክሰሶች ፍጹም አልነበሩም። የተሰሩት በርካታ ቦታዎች ከ2300 ሜትር በላይ ድንጋይና ጠጠር ሰዎች ተሸክመው አመላልሰው የሰሩት ነው። ምክንያቱም እነዚህ ሁሉ መንገዶች አሁን በዚህ ፕሮጀክት የተገነቡ ናቸው። ቀደም ሲል ምንም አይነት መንገድ እዚህ ውስጥ አልነበረም። ቦታውም አልነበረም። ይሄ በግራ በኩል የምናየው ሰስፔንሽን ብሪጅ ነው። ረጅም ጊዜ ሰዎች ይጠቀሙበት ነበር። ከታች እያነሳ ነው ያለነው እንጨት ይታያል። በዛ እንጨት ላይ ሌላ እንጨት ተደርቦ ነበር ሰዎች የሚሻገሩት። እናቶች፣ ህፃናት፣ አካል ጉዳተኞች ሁሉ ይሻገሩበት የነበረ ድልድይ ነው። ያንን ድልድይ ሙሉ በሙሉ ትተን ከላይ አዲስ ሰስፔንሽን ኬብል በስቲል ስትራክቸር ተሰርቷል። ይሄም አንዱ ይሄኛውን ቀጠና ከዚህኛው ቀጠና ያገናኘንበት ነው። ወንዝ በተለይ ክረምት ላይ ድንገተኛ ውሃ ስለሚመጣ በግራና በቀኝ ያሉ ሰዎች መሻገር ይቸገራሉ። በዛው ልክ የህይወትም አደጋ ሊያደርስ የሚችልበት አጋጣሚ ይኖር ነበር። አሁን ግን ስታንዳርዱን የጠበቀ የኬብል ብሪጅ ሰርተን ላቸዋል። ይሄ እዚህ ታች የምታዩት አንዱ ከገነባናቸው ቼክ ዳምስ ወይም ውሃ መያዣ ስትራክቸሮች መሀል አንዱ ነው። አሁን ትልቅ ውሃ ነው የያዝነው እዚህ ትንሽ ነገር ነው የተገነባው፣ ግን የያዘ ውሃ ብዙ ነው። ይሄ ውሃ ሙሉ በሙሉ ይህን አካባቢ ማጠጣት የሚችል ነው። አሁንም ከዚህ ውሃ ነው የሚያጠጡት፣ የምታዩት ሰራተኞቹ። ስለዚህ የከተማ ንጹህን ውሃን አንጠቀምም። ይህንን በመጠቀም አካባቢውን ግሪን እናደረጋለን። ግሪኑ ለውሃው ያገለግለዋል፣ ውሃውም ለግሪኑ ይጠቅመዋል። ተመጋጋቢ ይሆናል። እኛም መተን ወቅስ እናደረግ ጥሩ ፍሬሽ ኤር እናገኛለን ማለት ነው። በግንባታው የተጠቀማቸዋቸው ግብአቶች ከሀገር በቀል እውቀት ከሀገር በቀል ግብአት አንጻር ምን ያህል አጣጥማቸቸል? ከውጭ የምታስገባቸው ምርቶች ሊኖሩ ይችላሉ፣ ነገር ግን ደግሞ እዚሁ ሀገር ውስጥ በኛው አቅም ምን አይነት ግብአቶችን ተጠቅማቸዋል? አብዛኛዎቹ አሁን እዚህ የምታዩዋቸው የኮንሶ እርከን ግንባታ ስራዎች የተጠቀምናቸው ድንጋይ ነው። ከመሰረታዊ ግንባታዎች ቤቶች ላይ ከሚመጡ የመብራት የታይል የመሳሰሉት ማቴሪያልስ ውጭ አብዛኛው ሎካሊ አቬለብል ማቴሪያል ነው። እንደሚታወቀው ድንጋይም ሶርሱ እዚሁ ነው። እነዚህ እርከን የምንሰራባቸው ድንጋዮችም በሙሉ ከዚሁ አካባቢ የወጡ ድንጋዮች ናቸው። ይሄ ጋቢውን የምንለው ነው። ከዛ በተረፈ እዛ ማዶ ላይ የምታዩት አሁን አሮጌ ጎማዎች ናቸው። አፈሩ እንዳይሸረሸር እንዲይዙልን አሮጌ ጎማዎች አድርገናል። እንዲህ አይነቱን አፕሊኬሽን ረጅም ቦታ ተጠቅመነዋል። አበባ ይተከልባቸዋል። ያን አበባ ፊዚካሊ ስናየው ኢንተርቴኒንግ ነው፣ ፕራክቲካሊ ግን እኛ የምንፈልገውን ስራ ይሰራልናል በግብአት ደረጃ ያን ያህል በኢምፖርት ቤዝድ የሆነ ግንባታ አይደለም ሎካል ሰስተነብል ሶሉሽንስ ነው በዋነኝነት የዚህ ፕሮጀክት አንዱ ካራክተር የሆነውን የኮንሶር ከን ስራ የኮንሶ ወንድሞቻችንን አስመጥተን በአብዛኛው በነሱ እጅ ስራ የተሰሩ የኮንሶር ከኖች ናቸው አጠቃላይ በግንባታ ውስጥ ያሉ ባለሙያዎች ምን ምን አይነት ባለሙያዎች ተጠቀማችሁ ደግሞ የሰው ሀብቱ ውስጥ ምን ያህል ይሆናል? እዚህ ፕሮጀክት ላይ በግንባታ በዋነኝነት የተሳተፉት ማህበራት ናቸው። የኮንስትራክሽን ማህበራት፣ በማይክሮ የተደራጁ የኮንስትራክሽን ማህበራት ከአዲስ አበባ ዲዛይንና ኮንስትራክሽን ቢሮ ተመልምለው መጥተው 80 ፐርሰንት የሚሆነውን ስራ ሙሉ በሙሉ በማህበር በትላልቅ ኮንትራክተርም አይደለም፣ በማህበራት ነው የተሰራው። ሶስት መቶ ሜትር ያህል በእግራችን ተራምደን ነው እዚህ ደረስ ነው ና አሁን የምንገኘት ነው። ምንድን ነው እዚህ የተሰራው ስራ? ሶስት መቶ ሜትር አካባቢ ወደ እንጦጦ ጫካ ውስጥ ገብተና ያለ ነው። ይሄ እንግዲህ ከአስፋልት ገባ ብለን ምንም ያልተነካካበት ቦታ ላይ ተፈጥሮና ወንዝ ምን ያህል ውበት እንዳለው አንዱ ማሳያ ቦታ ነው። እዚህ ቦታ ላይ እኛ እቺን ቼክዳም ወይም ውሃ ማቆሪያ መዝጊያ ኮንክሪት ግንባታ ነው የገነባ ነው በድንጋይ ያደርገት ውሃው ከላይ ተንደርድሮ ስለሚመጣ ለብዝሃ ህይወት መኖሪያ አመቺ እንዲሆን እንዲህ አይነት ኩሬዎች መፍጠር ተፈጥሮን ሞር ተጠቃሚ ያደርጋል። ስለዚህ የወንዝ ዳር ፕሮጀክት ከተማ ውስጥ ወይም ወንዝ እኛ በምንኖርበት አካባቢ ብቻ ሲመጣ የሚሰራ እንዳልሆነ በተግባር የሚያሳይ ፕሮጀክት ነው። ይህንን ወንዝ ተከትለን የዚህ ውሃ አንደኛዋ ክንፍ መነሻዋ ምንጭ የውሃ መነሻ ምንጩ ድረስ ይሄ ፕሮጀክት ይቀጥላል። ስለዚህ ማንም ሰው ወክ አድርጎ ውሃዋ የምትፈልቅበትን የአንዷን መነሻ አይቶ ከዛ ሙሉ ወንዙን ተከትሎ በመጣንበት መንገድ አይነት እስከ መቀጠያ ከወረደ በኋላ ከመቀጠያ ደግሞ ቅድም ባየነው አካባቢ ውስጥ አድርገው እስከ ፒኮክ ፓርክ ድረስ መድረስ ይችላሉ ማለት ነው። ይሄ ተፈጥሮ በራሱ የሰጠው ቦታ ነው። ጫካ ውስጥ የሚሰራ የወንዝ ዳር ዋነኛ ስራው ተፈጥሮን መንከባከብ ተፈጥሮን መጠበቅ፣ ማሲቭ የሆነ ትላልቅ ግንባታና ቁፋሮዎችን አይመከርም። ስለዚህ ቀለል ያሉ ተፈጥሮን የማይረብሹ ሆኖም ግን ተፈጥሮን ሊጠቅሙ እንዲያገግም የሚረዱ ግንባታዎች ተገንብተዋል ማለት ነው። አሁን ደግሞ ከመቀጠያ የወንዝ ዳር ልማት 500 ሜትር ያህል ከፍ ብለን ነው ያለ ነው እና ፊትለፊታችን ደግሞ ጎጆ የሚመስሉ ግን ደግሞ ለየት ብሎ የተሰሩ ግንባታዎችን እያየን ነው እና ምንድን ነው እዚህ አካባቢ የተሰራው ነገር? አሁን እንጦጦ ፎረስት ውስጥ ወይም ጫካ ውስጥ ነው ያለ ነው። የተራራ ጉዞ ማድረጊያ ወይም ሀይኪንግ መንገድ ነው ይዘን የመጣ ነው። እዚህ መሀላችን ላይ የምታዩት የውሃ ማቆሪያ ኩሬ ያለ ይህንን ኩሬ ይዞ ግራና ቀኙ ላይ ወደ 500 ሜትር ከፍተኛ ዳገታማ መንገድ የመጣ ሰው ከደከመው ቁጭ የሚልባቸው የመቀመጫ ስፍራዎች ናቸው እነዚህ። እነዚህ ስፍራዎች ከላይ በኩል ካያቸዋቸው ምንም አይነት ግንባታም እነዚህ ሼዶች መኖራቸውም አይታይም። እዚህ ስር የነበረውን ሳር አንስተን መቀመጫ ስላደረግ ነው ጣሪያው ላይ እንደውም ኤሪያው ሰፍቶ አረንጓዴ ስፍራ አደረግንለት ማለት ነው። ስለዚህ እዚህ ጋር የቀነስንበት አስር ካሬ ቢሆን እኛ እዛ ላይ ወደ 15 ካሬ የሚሆን ግሪነሪ ኢንትሮዲውስ አድርገንለታል። ስለዚህ አንዱ ተፈጥሮን ያማከለ ዲዛይን መገለጫው ይሄ ነው። የወንዝ ዳር ልማትን የሚቆም አይደለም፣ እየተሰራ ነው ያለው። ለማጠቃለል ያህል ዘላቂነቱ ከተሰራ በኋላስ ያለው ቀጣይነት ምን ይመስላል? የመከታተሉ ነገርስ እንዴት ነው? እሱ ማጠቃለያ አናርገው። ይሄ ፕሮጀክት ሲቀረጽ ጀምሮ እንግዲህ ወንዝ ከተማ ውስጥ ብቻ አይደለም የሚሰራው ከሶርስ ውስጥ ከመድረሻው ነው፣ ገባር ወንዞችን በሙሉ የተጣሩ አስፈላጊውን መከላከያ የተደረገላቸው ነው ወንዙን እንዲቀላቀሉ የሚደረገው ብለን በሰፊ እቅድ ስንነሳ የመጨረሻውን ወይም ደግሞ ተሰርቶ ካለቀ በኋላ ያለውን ፌዝም የረሳ አይደለም። ምንድነው? ይሄ ፕሮጀክት ዘላቂ እንዲሆን የሚያስፈልገው ነገር ካልን መሰረታዊ ነገሮች አክሰስ ፈጠርን፣ መንገድ ፈጠርን፣ ይሄንን ሁሉ ግሪነሪ ሰራን። በቀጣይስ ምን ይሆናል? የመብራት የላይት ስራዎች ሙሉ በሙሉ እየተጠናቀቁ ነው። የኢሪጌሽን ስራዎች ከላይ መቀጠያ ላይ አይተናል። ከወንዝ ውስጥ ውሃ እያወጡ ሲያጠጡ። ስለዚህ አካባቢዎቹ በሙሉ ነገ ከነገ ወዲያ ውሃ አጥረው እንዳይቸገሩ የውሃ ማጠጫ መስመሮች በሙሉ እየተዘረጋ ላቸው ነው። አንዱ እንዲህ አይነት የወንዝ ዳር ላንድስኬፕን ሕይወት ኖሮት እንዲቆይ የሚያደርገው በተለይ ዘጠኙ ኖር አስሩ ኖር የበጋውን ጊዜ የሚያገኘው ውሃ ነው። ስለዚህ ለሱ የሚሆኑ የመስመር ዝርጋታዎች በሙሉ እየተዘረጉለት ነው። በክረምቱ የችግኝ ተከላ መርሃ ግብር ፕሮግራሙም የተጀመረው በዚሁ በኛ ወንዝ ላይ ነው። በርካታ ችግኞች፣ ፍሩት ዛፎች፣ ፍራፍሬዎች ተተክለዋል። የደጋ ቀርከሃዎች በረጅሙ በብዛት ተተክለዋል። ስለዚህ አሁን በቀጣይ እነዚህን አትክልቶች እንዲያድጉ ፍግና ፈርታይል አፈር ድሬሲንግ የምንለው አለ። እሱን እያለበስን ዘላቂ የሆነ አቋማቸውን እንዲይዙ አድርገን በመቀጠል ደግሞ ይህንን ፓርክ የሚንከባከብ አካል መጥቶ የተንከባከበ ይቀጥላል ማለት ነው። እናመሰግናለን። አርክቴክት ሱራፌል ታደሰ፣ ይህንን ያህል ጊዜ ወስደው ሰፊ ሀሳብን ስላካፈሉን፣ ስላስጎበኙን በፋና ሚዲያ ኮርፖሬሽን ስም በጣም እናመሰግናለን። እኔም አመሰግናለሁ። አዲስ አበባ በርካታ ዋናና ገባር ወንዞች ያላት ከተማ ናት። እንግዲህ የወንዝ ዳርቻዎቿን በማልማትም የከተማዋን ስነ ምህዳር መጠበቅ እንደሚቻልና ለማህበረሰቡ ምቹ ከባቢ መፍጠር እንደሚቻል የዛሬው ጉብኝታችን ማሳያ ነው። ተመልካቾቻችን ዛሬ በወንዝ ዳር ፕሮጀክቶች ተገኝተን ያስቃኘናቸው ፕሮግራም ይህን ይመስል ነበር። ተከታዩ መሰናዶችን ደግሞ ድንቅ ነው ድንቅን ባልደረባችን ቃል ኪዳን ሀሰን አዘጋጅተዋለች። ድንቅን ተከታተሉ። ሳምንት በሌሎች የውሃ ልክ መሰናዶዎች ወደ እናንተ እንመጣለን። እስከ ሳምንት በያላችሁበት በደህና ቆዩልን።